የሐዘን መግለጫ በትናንትና ዕለት መስከረም 15 2018 ዓ ም በሪዎ ከምከም ወረዳ ፎከራ ልዩ ስሙ ላምየ የተባለው ቦታ ዶክዳጅ ላይ እያለ በብልጽግና ሥርዓት ተልዕኮ በተሰጣቸው ከሃዲፋኖች ወዳችንንና ወንድማችንን አርበኛ ሙቀት ጥሩነህን ከጠዋቱ ሁለት ሰዓት ገደማ ነጥቀውናል። አርበኛ ሙቀት ጥሩ ነፍ የፋኖ ትግል ከተጀመረ አንስቶ በመብረቅ ክፍለ ጦር ተጠርንፎ ሲታገልና ሲያታግል የነበረ ጀግና ጓዳችን ነበር። አርበኛ ሞቀት ጥሩነህ መብረቅ ክፍለ ጦር ከጠላት ጋር በተዋጋችበትና ጠላትን ድል በነሳችበት በሁሉም ግንባሮች ከትግል ጓዶቹ ጋር ግንባር ቀደም ሆኖ በመሰለፍ ተወዳዳሪ የሌለው ጓዳችን ነበር። በዚህ የትግል አስተዋጽኦና የትግል ተሞክሮ መብረቅ ክፍለ ጦር የአመራር ሽግሽግ በምታደርግበት ወቅት አርበኛ ሙቀት ጥሩነት የክፍለ ጦሯ ምክትል ዘመቻ ዘርፍ ኃላፊ ሆኖ እንዲመራና እንዲያታግል በተሰጠው ኃላፊነት እየታገለና እያታገለ ባለበት በዚህ ሰዓት ነው በካዲፋኖች የተገደለው። የቆዳችን አርበኛ ሙቀት ጥሩነት አስከሬንም በመላው የተገላገሮቹ በወደይ ዘመዶቹ በሚካኤል ደብርና አካባቢው ሕዝብ ታጅቦ ሚካኤል ቤተ ክርስቲያን ቀድመውት በጀግንነት ከተሰውት ጓዶቹ አጠገብ የቀብር ሥነ ሥርዓቱ ተፈጽሟል። ጓዳችን አርበኛ ሞቀት ጥሩ ነፍ የሞተለትን እንኳን ዓላማ ከግቡ ለማድረስ ደከመን ሰለቸን ሳንል እንደምንሰራ አበክረን እንገልጻለን። ለቤተሰቦቹ፣ ለትግል ጓዶቹ፣ ለምንላው የትግል አጋራችንና ወዳጆቻችን መጽናናትን እንመኛለን። የጓዳችንን ነፍስ በጽድቅነት ያኖረልን። ህልውናችን በተባበረ ክንዳችን። አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር መብረቅ ክፍለ ጦር ሰራ